እንደምናየው አይደለም በጣም ብዙ ብር ያለው ልጅ ነው። እንግዲህ የልያ ሰዎች ናቸው ለዚህ ዶክተር እንግዲህ በርከት ያለ ብር ሰጥተው አበበን እንዲያመልጥ ያደረጉት። እንዲረዳውም እሱ ነው እንግዲህ ቦታው ምናምን አመቻችቶለት። እንደውም የሚገርማችሁ የእንትን የጋውን ልብስ ሁሉ አልብሰው ልክ ዶክተሪ እንደሚመስል ማለት ነው። የዶክተር ልብስ አልብሰው ምናምን እንግዲህ አበበን እንደዚህ ነው። ብቻ በጣም ሆኔ ያሳዘነኝ ልውል፣ ከነዚያ ልጆች ጋር ትናንት ዕለት ያልሆነ ቃል ሲነጋገሩ እንደተጠራጠራቸው ከእናንተ መሀል አንድ ሰው ባገኝ እያለ ትናንት አብረውት የሚያግዙትን ቀኝ እጆቹን ያልሆነ ነገር ሲናገር አይታችሁ ነበር። እና እንግዲህ ዋናው ሌባ ግነት ዶክተሩ ነው ማለት ነው። የፈለገው ገንዘብ ይከፈለው፣ የፈለገው እንትን ቢለው ሰውን እንደዚህ በዚህ አክል ወንጀል የዶክተር ልብስ ጋውን አልብሰው እንዲያመልጥ ያደረጉት እንግዲህ እነዚህ እኔ ምን እንደሚባሉ አላውቅም። እናንተ እናንተ ራሳችሁ መፍረድ ትችላላችሁ። ብቻ በጣም ከባድ ነው ልውል የማይወጣው ትልቅ ችግር ውስጥ ነው የከተቱት ካቤልጋም እንግዲህ በአንተ ምክንያት እያለ ከጄ ያስመለጥከኝ አንተ ነህ እያለ አበበን ልውልን እንትን እያለው ነበር። ትናንት ዕለት እንግዲህ ሉ ማነው አቤልም ቪዲዮ አልሰራም። እንግዲህ በጣም ይሄንን ነገር ከሰማ በኋላ ዶክተሩ እንደሆነ ከሰማ በኋላ በጣም ቁጭት በጣም እንትን ተሰምቶት ነበር። ምክንያቱም ያው ባለፈው የተናገረው ቃላት ለልውል በጣም እንትን ብሎ ተሰምቶታል። እውነት ለመናገር ምክንያቱም እነሱ አንድ ሆነው እየሰሩ አንድ ሎል ማለት፣ እኔ እውነት እንደዚህ ለመናገር እነሱ አቤልን እንትን ለማለት ምናምን ሳይሆን፣ ሎል ለማንም ሰው ፊት ለፊት የሚጋፈጥ ሰው ነው። ማንንም እንትን የሚል ሰው አይደለም። እና በማይሆን ነገር ወንድማማቾችን አጣልቶ አበበ የተባለው ሰውዬ የብልጥነቱ ብልጥ፣ አይገርማችሁ እንዳይታወቅ የእንትን ልብስ ጋውን ለብሶ ይሄ ሰው ያሁን፣ እኔ ምን ትሉታላችሁ ጎበዝ? እኔ ምን አይነት ምን አይነት ሰው እንዳጋጠማቸው እስካሁን ድረስ ስንት ወንጀለኛ ይዘዋል? ስንት እንዳበበ አይነት ሰው ደግሞ አላየውም። አይገርማችሁ? የሌባ አይነ ደረቅ ምንድን ነው የሚባለው በትክክል በአበበ ላይ ነው ያየሁት። ምን አባቱ እንደሆነ አላቅም። የሚሰራቸው ስራዎች ከእያንዳንዱ ሰከንድ በቃ ብልህ ብልህ ብልህ የሌባ ብልህ የማደርጋቸው ነገሮች እያንዳንዱ እንግዲህ በስተ መጨረሻ ተሳክቶለት እንዲያመልጥ አግዞታል ማለት ነው። እኔ ዛሬ ልነግራችሁ የመጣሁት ግን በጣም ይሄ አበበ የተባሉ ምን አይነት ወንበዴ እንደሆነ እዚህ ጋር ደግሞ እነልውል ምንም በማያውቁት ከጀርባ ያሉት እነሱ ያስመልጠውት ሊሆን ይችላል እያሉ ትናንት ብዙ ነገር ሲነጋገሩ እርስ በርሳቸው አንተ ትሆን አንተ እየተባባሉ፣ እነሱ በምንም በማያውቁት እርስ በርሳቸው መቃየም የለባቸውም። ይሄ ነገር መታሰርም ካለበት ዶክተሩ ነው። በዛ ሰዓት ይህን አበበን ጋውን አልብሰው ከዶክተሩ ጀርባ ማን እንዳለም ራሱ መጣራት አለበት። ይሄ ልጅ ሳይታመም እዛ እንትን ሲገባ የሆነ እነሱ መጀመሪያ አቅደው ባይሆን ኑሮ አንድ ዶክተር እዛ ውስጥ ገብቶ ብቻ እንደዚህ እንደዚህ ላምጥ ስላለው እሺ ብሎ የፈለገው ቢቸግረው የፈለገው እንትን አንዳንዴ ገንዘብ የእውነት እኔ ሰው ምን አይነት ህሊና እንዳለው አላውቅም። በጣም ተራን ነገር እኮ በዚች ምድር ላይ እንደ ገንዘብ የሰውን ህይወት የሚያበላሽ የለም። ይሄ ሰውየውን ብሩን ተቀብሎ በጣም እንትን የሚል መስሎታል። ግን አዲስ ትልቅ ችግር ነው ይዞበት የመጣው። አበበ የሚጠብቀው ይሄ ዶክተር አሁን እስር ቤት በየጊዜው መጡ አልመጡ እያለ ከስራው መባረሩ አይቀርም። ምክንያቱም እንደዚህ አይነት አስጸያፊ ነገር እየሰራ ይሄ ነገር ከታወቀበት በኋላ እዛ መስራት አይችልም። አይሽ አተርፍ ባይ ምንድን ነው የሚባለው? እንደዚህ ነው እሱ አተርፋለሁ ብሎ ገንዘቡ ተቀብሎ መታኝ ብሎ በውሸት ወድቆ እያስመሰለ ተመትቼ ተጎድቼ የሄደው ጎርቶን የሄደው መስኮቱን ከፋፍተው ምናምን ግን ከጀርባ ግን ያየ ሰው ግን ጋውን አልብሶ ልክ ከመኪና ሲወጣ ጋውኑን አውልቆ መኪና ውስጥ ሲገባ ያየ ሰው ነው። ይሄ ሁሉ ነገር ዶክተሩን እንደሆነ እንዳስመለጠ የተናገረ የሰው ሴራ እንደዚህ ነው። ሰው በሰው ላይ እንደዚህ ሲያደርግ ነው የሚያድረው፣ ተኝቶ አያድርም። እና የፈለገው ችግር ቢኖር የፈለገው እኔ አላቅም በእንደዚህ አይነት ነገር መተባበር የለባቸውም። አበበ ማለት ምን ማለት፣ ይሄ ዶክተር ምን አይነት ወንጀለኛ እንደሆነ ስለአበበ ሊያውቅ ይችላል። ምን ብሎት እዛ ቦታ እንደወጣ ፈጣሪ ነው የሚያውቀው። ግን አበበ ማለት በጣም በጣም በጣም ወንበዴ እና በጣም አደገኛ ሳያስመስል የስንቱን ቤት እያንኳኳ ስንት ነገር እንደሰራ ፈጣን ነው የሚያውቀው። እና ይሄ ሰው እዚህ ቦታ እንዲያመልጥ የረዳው ሰው የእውነት መታሰር አለበት። እንደዚህ በቀላሉ የሚታለፍ አይደለም። እና አበበ የተባለው ሰውዬ ተጫወተባቸው ነው ምላችሁ። በጣም በጣም ተጫወተባቸው ይሄ ኩርት የሆነ ሰውዬ፣ እረ በመድኃኒዓለም። አንዳንድ ሰው ግን እንዴት ነው ማስመሰል የሚችለው አይገርማችሁም! አስመስሎ ከሰዎች ጋር እንዴት አድርጎ እንዴት እንዴት አድርጎ ሰዎችን መሸወድ እንዳለበት ሳስመስል በፍጥ ይሄ ልጅ አሁን በዚህ ብቻ ይሄ ብቻ ይሄ እንትን በዚህ ባቤል ቤት ብቻ ይመስላችኋል? ስንት ቤት እንደዚህ አጭበርብሮ ይሆን ማን ያውቃል? ስንት ቤት እየሄደ እንደዚህ ባነጋገሩ ባአለባበሱ እንደዚህ እንትን እያለ? እንደዚህ ስናየው በጣም ከጀርባ በጣም ሚሊኔር ነው፣ በጣም ብዙ እንትን ያለው ሰው ነው እና ይሄ ሁሉ ንብረት የት የመጣ ይመስላችኋል? አቤል ቤት ብቻ ሰርቶ ይህ ሁሉ ንብረት ያፈራ ይመስላችኋል ይሄ እኮ የለመደ ነው ሌላም ቦታ እንደዚህ ሲያደርግ የለመደ ሰው ነው ስልቱ ምኑ ብልህ ብልህ ብልህ ታውቃላችሁ ብልህ እኮ ነው እንዴት አድርጎ አረ እኔ እኔ እስካሁን ድረስ ወንጀለኛ አይቻለሁ እንዳበበ አይነት ጥበብ ያለው ሰው አይቻላቅም ይሄ ጥበብ አይደለም ከነገራችን ላይ በጣም ወራዳ እና ርካሽ የሆነ ሰው ነው። ሰዎችን እያስመሰለ እየሸወደ የስንትን ቤት ስንት ቤት እያንኳኳ በዚህ መልኩ እንደሰራ ፈጣሪና እሱ ነው የሚያውቁት። ዛሬ ግነት ይሄ ዶክተር የተባለው ሰውዬ በተለይ ለዚህ አበበ ጋውን ለብሶ ልክ ያልተደበደበውን መቶኝ ሄደ ብሎ አስመስሎ የተወነው ዶክተር የተባለው ሰው ወይ ዶክተር ነው ወይም ከነ እሱ የጋውን ልብስ ለብሶ ሊሆን ይችላል። እኔ እሱ ምን አውቃለሁ። እንግዲህ ጋውን የለበሰ ሁሉ ዶክተር ነው ማለት አንችልም። እዛ ወድቆ የተገኘው ግን እንግዲህ ጋውን የለበሰ ሰው ነው። ከዛ ደግሞ አበበ መኪና ውስጥ ሲገባ እራሱ ነጭ እንደነ ዶክተሮች ጋዋን ለብሶ ምናምን ነበረ። እንግዲህ ልጁ እንደሚናገረው ከሆነ ልክ ከመኪና እንትን ሲደርስ ነው ጋዋኑን አውልቆ ወርውሮት እሱ የሄደው። ምክንያቱም ጋዋኑ ይዞ ከሄደ የሆነ እንትን እንዳይደርስበት። ብቻ ያው እነሱ ስራቸውን ስለሚያውቁ መኪና አዛ ቁሞ እየጠበቀው ነበረ። የዚህ የሊያ ሰዎች እና ሆን ብለው አዘጋጅተው ተጫወቱበት። በልውን ላይ እውነት፣ በልውን ላይ ተጫወቱበት እንጂ ልውልማ ምስኪን አሞት ነው ብሎ ሐኪም ቤት ይሂድ አግዙት ብሎ ሰዎቹን እሱንም ልውልንም ትልቅ ችግር ውስጥ ከቶት ከወንድሙ ጋር አጣልቶት አበበ ያልሰራው ነገር አለ እንዴ? ስንት ነገር አድርጓቸው እንደዚህ ጉድ ሰርቷቸው ሄደ። ግን ለማየት ያበቃችኋል። በቅርብ ቀን አበበን ይዘውት እነ ልውል ሲመጡ ታያላችሁ። በቅር በቅር ምንም ሳያደክማቸው ይሄ ሰውዬ አሁኑን ተይዞ ፍትህ እንትን ካላለ ሌላም ቤት ሂዶ እንደዚህ አይነት ስራ እንደሚሰራ በምን እንትን እላለን። የለመደው ስራ ነው። ስለዚህ ባቤል ይብቃ በሚለው ይሄን ሰውዬ ከገባበት ገብተው አውጥተው መታሰር ባለበት ልክ መታሰር አለበት። ሊያ የተባለችው ከሊያ በላይ ያለውንም ሰው እሱንም እንደዚህ ነው። አሁን እዚህ ጋር ያበበ እናት፣ ያበበ እህት ምንም፣ በእነሱ ቦታ ብትሆኑ እነሱ ምን ያድርጉ? ይሄ ሌባ ቤታቸው ሂዶ ሰርቼን ያመጣው ብሎ ቤታቸውን ያስተካክሉ ምናምን፣ አሳምሮ የሆነ በቃ እናት፣ የማንም እናት ቤቷ ሲያምርባት ልጅ ገዛልኝ እንጂ ሰርቆን ነው የመጣ አትልም። እና እናቱ ምንም ልታረግ አትችልም። እናቱ ጥፋት የለባቸውም። ከሊያ ጋር እንደሚታወቁ በግልጽ ምንም ሳይደብቁ ተናግረዋል። ቤቴ መታ ባለፈውን መደጋገም አልፈልግም። አንድ ጊዜ አንዴ ነው ነገር ሁሉ ነገር ተናግረዋል። እህት የተባለችውም ተናግራለች። ስለዚህ እንግዲህ ስለ እነሱ እነ ልዑል ያውቃሉ። መቀጣት አለባት እህቱ ወይስ እንዴት ነው የሚለውን እነሱ ያውቃሉ። አሁን ላይ ትኩረታችን ያው የሚሆነው አበበ ላይ ብቻ ነው። ሰዎች ተጫውቶባቸው ነው የሄደው። በሰው ላይ እንደንት እንደቂል አድርጓቸው ነው የሄደው። የብልህነቱ ብልህ አይገርማችሁ። ሰው እንዳያቅበት በግቢ ዙሮ ጋወን ለብሶ፣ እስኪ እንደው አስቡ እናንተ። እራሱ እንዴት እንደመጣለት ሌባ። አሁን ይሄ የለመደ ባይሆን እንዴት መጣለት አሳቡ? እንዴት መቶለት ነው? ስለለመደ ነው እንጂ በጣም በጣም በጣም እኔ እስካሁን ድረስ ስንት ወንጀለኛ ስንት እንትን አይቻለሁ። ያበበ ደግሞ በጣም እንትን አለ እና በስከ መጨረሻ እንግዲህ አበበን እንዲያመልጥ የረዳው ዶክተር ምን ተከፍሎት ነው ምንስ ማንስ እንትን ብሎት ነው የሚለውን እንግዲህ አጅሬው ጀግናችን ልውላችን እንግዲህ እያፋጠጠ እንግዲህ ይሄ ነገር ሆን ብለው ከጀርባ ያሉት እንግዲህ የሊያ ሰዎች ይህን ነገር ያቀነባበሩት እነሱ ናቸው። ከእነሱ ውጭ ማንም ሰው ሊገባ አይችልም። በእርግጥ ይህ አበበ የተባለው ብቻዬን ላድርግ ቢል አቅም አለ ያደርጋል። ብር ከተከፈለው ሰው እሺ ነው የሚለው። እኔ ምን እንደመጣብን ባላቅም፣ አሁን ላይ የምናያችው የኛ ሰዎች ገንዘብ እያታለለን ነው። በቃ በትንሽ ነገር የሰውን ሕይወት እየሸጥን ነው እና እግዚአብሔር ከቀልባችን ይመልሰን ነው ምለው ከሰው ህይወት ገንዘብን እያስበለጥን ነው ያለ ነው እና ይህ ሰው አምልጧል ማለት ከነ ጭራሹ አይገኝም ማለት አይደለም። እነ ዘላለም ማኑ ልውል አይደለም። አበበን እንግዲህ እነሱ የምትከታተሉ ሰዎች በደንብ ታውቋቸዋላችሁ። ስንት ስንት ወንጀለኛ ከገባበት እየገባ የሚያወጡ ልጆች ናቸው እና ይሄ ሰውዬው ምንም ጊዜ ሳይፈጅባቸው ይዘውት እንደሚያሳዩን አልጠራጠርም። መጨረሻው በጣም ይከፋበታል። እንደውም በፊት እየተንከባከበ ልውል በዋህነቱ ከሱ ማስረጃ እስከሚያገኝ ድረስ በጣም አበበን እየተንከባከበው ትልቁ ጸባቸውም ከአቤል ጋር እዛ አጠገብ አድርገህ የኔን እንትን የኔን ጥላት እያለ ይሄ ሁሉ ነገር የመጣው እንግዲህ በአበበ ምክንያት ነው። ግን ደግሞ ቢሆንም ትልቅ ማስረጃ ጥሎላቸው ነው የሄደው። እዛ ቤት ውስጥ የራሄልን ሬሳ አራት ሰው ይዞ መጥቶ በሌሊት በር እንደከፈተ ይሄን ተናዟል። ስለዚህ ከዚህ በላይ ማስረጃ ምንም ነገር የለም። አቤል የሚፈልገው ይሄንን ነበራ፣ ማስረጃ ነበር ከዚህ ካበበ የሚወጣውን ቃል ነበር የምንጠብቀው ሁላችንም። በስከ መጨረሻ እውነቱ ተናግሮ ስለጠፋ እኔ ብዙም አልከፋኝም። ዋናው የአቤል ነፃ መውጣት ነው የምፈልገው። አቤል ባልሆነው ባላደረገው ራሱን እየወቀሰ ነገ ታሰርኩ፣ ዛሬ ታሰርኩ እያለ በሰቀቀን ከሚኖር አሁን ላይ ምንም እንኳን ምንም አይነት ፖሊስ መጥቶ አቤልን ልውሰድ ቢል እንደ ማስረጃ የአበበ የተናገረውን እንትን ማሳየት ስለሚቻል ካሁን በኋላ ነፃ ነው ማለት ትችላላችሁ። አሁን እነሱ ያስፈልጋቸው ምንድን ነው፣ እንዲችል ልጅ የገደላትን ሰው እዛ ቤት ውስጥ ይዘው መጥተው ያስቀመጡትን ሰዎች እነሱን ማፈላለግ ነው የእነሱ ስራ እንጂ አቤል ካሁን በኋላ ነብሰ ገዳይም አይደለም ምንም። ራሱንም ይወቅስበት ራሱን ያልሆነ ነገር እንትን የሚልበት ጉዳይ የለም። ሁሉም ነገር ተፈቷል ማለት ትችላላችሁ። አሁን ደግሞ እንደው እግዚአብሔር ብሎ ሁለታቸው አቤል እና ልዑል ይቅርታ ቢጠያየቁ ደስ ይለኛል። እንደዚህ ተኮራርፈው ስራቸውን ባይሰሩ፣ በቃ ይቅር ተባብለው ወደ ድሮ ፍቅራቸው ተመልሰው ስራቸውን ቢቀጥሉ ደስ ይለኛል። ያው እንግዲህ ሰውነሽ፣ ሰው ሆኖ የማይጣላ የማይገጭ የለም። በመሀል የሆነ ነገር ትልቅ ነገር ይፈጠራል በዛ ደግሞ የግዴታ ደግሞ ያለመግባባት ሊኖር ይችላል። ስለዚህ ይሄ ነገር ቢፈቱት ደስ ይለኛል። በተረፈ አበበ እየትም አያመልጥም። ይሄ አስመለጠ የተባለው ዶክተርም እንግዲህ የእጁን ማግኘት አለበት፣ መቀጣት አለበት። ሁለተኛ እንደዚህ አይነት ነገር እንዳይደገመው መቀጣት ስላለበት ይቀጣል። የፈለገው ይከፍለውም አይከፍለውም ምንም እንትን አይለንም ግን ነገሩ በጣም ከአቅማችሁ በላይ ነው። እነሱ በማያውቁት እርስ በርሳቸው እየተጣሉ ከጀርባ ግን ሴራ የሚያሴረው ሌላ ሰው ነው። አንተ ትሆን፣ አንተ ትሆን እየተባባሉ እርስ በርስ እየሉሉ ከጀርባ የሚሰሩት እንትኖች እውነት አንዳንድ ጊዜ ግን አረ በስማም ወይ ሰው። ሰው ሲተማመን ነው። በስራ መሀል ተማምነሽ ስትሰሪ ነው አሪፍ። እና ለማንኛውም እንግዲህ የዚህ ዶክተሩን መጨረሻ ደግሞ ምን እንደሚፈጠር እንግዲህ በሌላ ቪዲዮ እንግዲህ ይመጣላችኋሉ። እነ ልውልም ራሳቸውን ትን ይላሉ። ለማንኛውም እንግዲህ የዛሬው ቪዲዮውን ይመስላል። ከተመቻችሁ ቪዲዮ ላይክ ያደርጋችሁ ዲስኮናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ ሀገራችን ኢትዮጵያ ሰላም እና ፍቅር ተመኝቶላችሁ ባላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩላችሁ በላይክ ጀምሩ። በተረፈ ከልብ ነው አመሰግነው። ሰላማችሁ ይብዛ። ባይ ባይ።